በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደ ጻፈው ምዕራፍ ሶስት ጠባሪዮስ ቄሳርም በነገሰ በአስራ አምስተኛ ይቱ ዓመት ጴንጤናዊ ጲላጦስ በይሁዳ ሲገዛ፣ ሄሮድስም በገሊላ የአራተኛው ክፍለ ገዢ ወንድሙ ፊልጶስም በኢያዊርያስ በጥብራ በጥራኪያ ዶስ አገር የአራተኛው ክፍለ ገዢ ሊሳኒዮስም በሳለቢላኔስ የአራተኛው ክፍለ ገዢ ሆነው ሳሉ፣ ሀናና ቀያፋም ሊቃነ ካህናት ሳሉ፣ የእግዚአብሔር ቃል ወደ ዘካሪያስ ልጅ ወደ ዮሐንስ በምድረ በዳ መጣ። በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምጽ። አዘቅቱ ሁሉ ይሙላ፣ ተራራውም ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውም መንገድ ትክክል ይሁን። ስጋን የለበሰው ሁሉ የእግዚአብሔር ማዳን ይይ ተብሎ እንደተጻፈ በልባ ለሃጢያት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው አገር ሁሉ መጣ። ስለዚህም ከእርሱ ሊጠመቁ አወጡት ህዝቡም እንዲህ ይላቸው ነበር። እናንተ የፉኝን ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁ አብርሃም አባት አለን ማለት አት አትጀምሩ ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል እላቸዋለሁ። እና አሁንስ ምሳር ደግሞ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል ወይም እሳት ይጣላል። ሕዝቡም እንግዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም ሁለት ልብስ ያለው ለሌለው ያካፍን፣ ምግብም ያለው እንዲሁ ያድርግ ይል ነበር ቀራጮችም ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። ጭፍሮችም ደግሞ እኛ ደግሞ ምን እናድርግ ብለው ይጠይቁት ነበር። እርሱም በማንም ግፍ አትስሩ፣ ማንንም በሐሰት አትትክሰሱ ደሞዛችሁ ይብቃችሁ አላቸው። ህዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብለው ሲያስቡ ነበር። ዮሐንስ መልሶ እኔስ በውሃ አጠምቋቸዋለው፣ ነገር ግን የጫማውን ጠፍር መፍታት ከማይገባኝ ከእኔ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስ በእሳት ያጠምቃቸዋል። መንሹን በእጁ ነው፣ አውድማውንም ፈጽሞ ይጠራል፣ ስንዴውም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አላቸው። ስለዚህ ሕዝቡን በብዙ በብዙ ሌላ ምክር እየመከራቸው ወንጌልን ይሰብክላቸው ነበር። የአራተኛው ክፍለ ገዢ ሄሮድስ ግን ስለ ሄሮድያዳ ስለ ወንድሙ ስለ ፊልጶስ ሚስትና ሄሮድስን ስላደረገው ሌላ ክፋት ሁሉ ዮሐንስ ስለገሰጸው ይህንን ደግሞ ከሁሉ በላይ ጨምሮ ዮሐንስን በወህኒ አገባው። ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልዩም ሰማይ ተከፈተ፣ መንፈስ ቅዱስን በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። ኢየሱስም ሲያስተምር ሊጀምር እድሜው ሰላሳ ዓመት ያህል ሆኖት ነበር። እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ የማቲ ልጅ የሌዊ ልጅ የሚልኪ ልጅ እና የዮዋና ልጅ የዮሴፍ ልጅ የማትታዩ ልጅ የአሞፅ ልጅ የናሆም ልጅ የኤሊ የኤሊኤም ልጅ የናጌ ልጅ የማአት ልጅ የማታት ታትዩ ልጅ የሴሜ ልጅ የዮሴፍ ልጅ የዮዳ ልጅ የዮሐና ልጅ የራስ ልጅ የዘሩባቤል ልጅ የሰላትያ ልጅ የኔሪ ልጅ የሚልኬ ልጅ የሃዳ ልጅ የዮሳ ልጅ የቆላም ልጅ የአል ሞዳም ልጅ የኤር ልጅ የዮሴ ልጅ የአላዛር ልጅ የዮ ራም ልጅ የማጣት ልጅ የሌዊ ልጅ የስምዖን ልጅ የይሁዳ ልጅ የዮሴፍ ልጅ የዮሐናን ልጅ የኤልያቄም ልጅ የሚልያ ልጅ የማይናን ልጅ የማጣት ልጅ የናታን ልጅ የዳዊት ልጅ የእሴይ ልጅ የኢዮቤድ ልጅ የቦኤዝ ልጅ የሰለሞን ልጅ የነአሶን ልጅ የአሚናዳብ ልጅ የአራም ልጅ የአሮን ልጅ የአስሮም ልጅ የፋሬስ ልጅ የይሁዳ ልጅ የያዕቆብ ልጅ የይስሐቅ ልጅ የአብርሃም ልጅ የታራ ልጅ የናኮር ልጅ የሴሮህ ልጅ የራጋው ልጅ የፋሌቅ ልጅ የአቤር ልጅ የሳላ ልጅ የቃይንም ልጅ የአርፋ ክስድ ልጅ የሴም ልጅ የኖ ልጅ የላሜ ልጅ የማቱሳላ ልጅ የሄኖክ ልጅ የያሬድ ልጅ የማላለኤል ልጅ የቃይናኤል ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ። ምዕራፍ አራት ኢየሱስን መንፈስ ቅዱስን መልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳም ተመርቶ አርባ ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም፤ ከተጨረሱም በኋላ ተራበ። ዲያብሎስም የእግዚአብሔርን ልጅ ከሆንግ ይህንን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህን ስልጣን ሁሉ ክብራቸው ለእኔ ተሰጥቷል። ለምወደውም ለማንም እሰጠዋለሁ፣ ለአንተ እሰጥሃለሁ። ስለዚህ ለአንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክ ስገድ፣ እርሱም ብቻ አምላክ ተብሎ ተጽፏል አለው። ወደ ኢየሩሳሌምም ደግሞ ወሰደው፣ በመቅደስ ጫፍ ላይ አቁሞ ይጠብቅ ዘንድ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሷዋል ተብሎ ተጽፏልና፣ እግዚአብሔርስ ልጅስ ከሆንክ ከዚህ ወደ ታች ራስን ወርውር አለው። ኢየሱስ መልሶ ጌታ አምላክህን አትፈታተነው ተብሏል አለው። ዲያብሎስም ፈተናው ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለች አገር ሁሉ ዝና ወጣ። አገር ሁሉ ዝና ወጣ። እርሱም በምኩራብ በምኩራባቸው ያስተምር ሁሉም ያመሰግኑት ነበር። ወደ ገብቶ ወደ ናዝሬት መጣ። እንደ ልማዱን በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩ ኢሳያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው። ለድሆች ወንጌልን እሰብክ ዘንድ ተጠብ ቀብቶኛል። እና ለታሰሩት መፈታተን ለውሮችም ማየትን እሰብክ ዘንድ ቁትን ነጻ አወጣ ዘንድ የተወደደችውን የጌታን አመት ሰብክ ዘንድ ልኮኛል ተብሎ የተጻፈበት ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኵራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሯችሁ ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር፣ ከአፉም ከሚወጣው ከጸጋው ቃል የተነሳ የተደነቁ ይህ የዮሴፍ ልጅ አይደለምን? ይሉ ነበር። እርሱም ያለ ጥርጥር ይህንን ምሳሌ ባለ መድኃኒቱ፣ የራስን ፈውስ በቅፍርናሆም እንዳደረግከው የሰማነውን ሁሉ በዚህ በገዛ አገር ደግሞ አድርግ ትሉኛላችሁ አላቸውም። እንግዲህ እንዲህ እንዲህም አለ። እውነት እውነት እላችኋለሁ ነቢይ በገዛ አገሩ ከቶ አይወደድም። ነገር ግን እውነት እላችኋለሁ በኤልያስ ዘመን ሶስት ዓመት ከስድስት ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ራብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስም በሲዶና አገር ወዳለች ወደ ሴራጥቃታ ወደ አንዲት መበለት እንጂ ከእነርሱ ወደ አንዲቱ አልተላከም። በነብዩ በኤልያስ ዘመን በእስራኤል ብዙ ለምጻሞችም ነበሩ። ከሶሪያዊ ከንዕማን በቀር ከእነርሱ አንድ እንኳን አልዳነም። በምኵራብም የነበሩ ሁሉ ይህንን ሰምተው ቁጣ ሞላባቸው። ተነስተውም ከከተማ ወደ ውጭ አወጡት፣ ይጥሉትም ዘንድ ከተማቸውን ተሰርታበት ወደ ነበረችው ወደ ተራራ አፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። ወደ ገሊላም ከተማ ወደ ቅፍርናሆም ወረደ። በሰንበትም ያስተምራቸው ነበር። ቃሉ በስልጣን ነበርና በትምህርቱ ተገረሙ። በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ፤ በታላቅ ድምፅም ጮሆ ተው፣ የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንከ አውቄ አለሁ፣ አንተ የእግዚአብሔር ቅዱስ አለ። ኢየሱስም ዝም በል ከእርሱ ውጣ ብሎ ገሰጸው። ጋኔኑም በመካከላቸው ጥሎት ሳይጎዳው ከእርሱ ወጣ። ሁሉንም መደነቅ የያዛቸው፣ እርስ በእርሳቸውም ይህ ቃል ምንድን ነው? በስልጣንና በኃይል ርኩሳን መናፍስትን ያዛልና ይወጡማል፣ ብለው ተነጋገሩ። ዝናውም በዙሪያው ባለች ሀገር ወደ ስፍራው ሁሉ ስለ እርሱ ወጣ። በምክራብም ተነስቶ ወደ ስምዖን ቤት ገባ። የስምዖንም አማት በብርቱ ንዳድ ታማ ነበር። ስለ እርሷም ለመኑት። በአጠገቧም ቆሞ ንዳዱን ገሰጸውና ለቀቃት። ያን ጊዜውኑ ተነስታ አገለገለቻቸው። ፀሐይም በገባ ጊዜ በልዩ ልዩ ደዌ የተያዙ በሽተኞች ሁሉ ወደ እርሱ አመጧቸው። እርሱም በእያንዳንዳቸው ላይ እጁን ጭኖ ፈወሳቸው። አጋንንትም ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነ እያሉ የጮሁ ከብዙዎች ይወጡ ነበር። ገሰጻቸውም ክርስቶስም እንደሆነ አውቀውት ነበር ነበርና እንዲናገሩ አልፈቀደላቸውም። በጸባም ጊዜ ወጥቶ ወደ ምድረ በዳ ሄደ። ህዝቡ የሚፈልጉን ነበር፣ ወደ እርሱም መጡ። ከእነርሱም ተለይቶ እንዳይሄድ ሊከለክሉት ወደዱ። እርሱ ግን ስለዚህ ተልክ ያለውና ለሌሎች ከተሞች ደግሞ የእግዚአብሔር መንግሥት ወንጌል እሰብክ ዘንድ ይገባኛል አላቸው። በገሊላ ምኩራቦች ይሰብክ ነበር። አቡነ ዘበሰማያት ይትቀደስ ስምከ